አዲስ አበባ ተግማርን ነው ጀናራ መካኒክ የተማርኩት። ይሄን ስራ ግን በልምድ አዳብሬው ነው እዚህ ያደረስኩት። እኔ ስሜ ሄኖክ ጸጋዬ ይባላል። ጥበብ መገለጫዋና መቅረቢያዋ የበዛላት ናት። ሄኖክ መንገዱ ያደላው ደግሞ በብረት ጥበብ መራቀቁ ላይ ነው። ከወዳደቁ ቁሶች ግዙፍ፣ አይንን የሚይዙ ማራኪ ቅርጽን ለማውጣት እጆቹ አይሰንፉም፣ ብረቱም ይታዘዘዋል። ሲፈልግ ሐውልት፣ ሲፈልግ ጥቂቷን ቅርጻስ ይዞ የደረቀ የመሰለውን ብረት ይራቀቅበታል። በየቦታው የተጣሉ አላስፈላጊ ናቸው የተባሉ ቁሶች ሁሉ በሄኖክ የሥነ ጥበብ አይንና የእጅ ክህሎት ታይተው ከተዳበሱ፣ ውበትን ከሀሳብ ከደረቡ ወደ የሚታዩ ኪናዊ ቅርጽ ይቀየራሉ። ብረት ቅርጽ ስራዎችን አልተማርኩኝም። ነገር ግን አብዛኞቹ ጓደኞቼ በስዕል ሙያ ላይ ያሉና ፕሮፌሽናሎችም ስለነበሩ ከነሱ ስር በነበርኩበት ጊዜ ብዙ የስዕል ቴክኒኮችን የማወቅ እድሉ ነበረኝ። እኔ ደግሞ አዲስ አበባ ተግባረድ እንደ መማሪም ደግሞ ተማሪም እያለው ደግሞ ጋራዦች የመስራት እድል በክረምት ልምዱ ነበረኝ እና ከመበየድ ጋር እንዲህ ሞደፊክ ነገር ከመሞከር ጋር ብዙ ግንኙነት ስለነበረኝ ይሄኛው እንግዲህ ዳብሮ ከረጅም ጊዜ በኋላ ነው እኔ እዚህ ስራ ውስጥ እንኳን ከገባው ከ10 አመት በላይ ይሆነኛል ማለት ነው። እንደዛ ዳብሮ ነው አሁን ለደረሰበት የተዋቡ ስራዎች የበቃው ማለት ነው። ይሄን አውደ ርዕይ ከዚህ ከእንጦጦ አርት ጋለሪ ጋር ንግግር ካረግን በኋላ ለአንድ አመት ተዘጋጅተንበታል። ምክንያቱም ቦታውን ካየነው በኋላ ለቦታው የሚሆኑ ስራዎች ምን ያህል ስራ ይዘን መቅረብ አለብን የሚለውን እሱን ከተነጋገርን በኋላ በአንድ አመት ጊዜ ውስጥ እነዚህን በቁጥር 17 አካባቢ የሚሆኑ ስራዎችን አዘጋጅቻል። ሰዓሊና ቀራጺ ሄኖክ ጸጋዬ ወድቀው ያልቀሩ እርጅና ያልገደላቸውን የብረት ተረፈ ምርቶች ሀሳብና ውበት ያላብሳቸዋል። የዳግም ውልደት ፈጣሪያቸው ነው። እንደ በመንገዴ ላይ ያሉ የስነ ቅርጽ ጥበብ አውደርዕዮች ውልደታቸውም ይኸው ነው። በአብዛኛው ተፈጥሮ የትኩረቱ ዋነኛ ጉዳይ ነው። በተለይ ደግሞ ወደ እንስሳቱ ያደላል። እንቅስቃሴያቸው፣ የአካላታቸው ስሪት ይማርከዋል። የሁሉ ነገር ጅማሮ ተፈጥሮ ነውና ጅማሬን እነሱ ላይ ያደርጋለሁም ይላል። ሳዎችን ሳዘጋጅ ያው በዋናነት እኔ የምጠቀመው የወዳደቁ ብረቶችን ነው። እነሱ ደግሞ ከጋራዥ ነው የሚገኙት። ነገር ግን ከጋራዥ ራሱን መሰብሰብ አሁን በአሁኑ ሰዓት ስራውን ከመስራት በላይ ብዙ ጊዜ እየፈጀ ይመጣ ማለት ነው። ስለዚህ ሌሎች ቴክኒኮችንም አሁን እዚህ ኤግዚቢሽን ላይ እንደምናየው ብዙ አይነት ቴክኒኮችን ለመጠቀም ሞክሬያለሁ። የተለያዩ ማቴሪያሎችንም ተጠቅሚያለሁ። ዞሮ ዞሮ ግን ስራቸው እያንዳንዱ ስራ የራሱ የሆነ የአሰራር ሂደት ይኖረዋል። ሞልድ አድርጌ በጭቃ ተሰርቶ በጀሶ ተሰርቶ መልሶ ደግሞ ካስት የሚደረግ ስራ ሊኖር ይችላል። ራሱ እየተገነባ የሚሰራ ሊሆን ይችላል። ላሜራ ተቆራርጦ የሚሰራ ሊሆን ይችላል። በተለያየ ቴክኒክ ስራው እና የምሰጠው ገጸ ባህሪ እንደሚፈልገው ባህሪ ማቴሪያሎቹም ስራውም ይለያያል። ሲዘጋጁ ሀሳብ ነው መጀመሪያ የሚኖረው። ከዛ በኋላ ወደ ስኬች ይወርዳሉ። ከዛ በኋላ ነው እንግዲህ ወደ ተግባር ለማድረግ በምን አይነት ቁስ መጠቀም እችላለሁ? ምን ያህል ሳይዝ ነው መጠቀም የምችለው? ለምን አላማ ነው ልጠቀመው የምችለው? የሚሉትን የተወሰኑ ነገሮችን ካሰብን በኋላ ሳይዝም ወስኜ፣ ማቴሪያል ወስኜ ስራውን መከናወን ዋለው። ያው ስራች ሲሆን ደግሞ ትንሽ ቀለል ይላል። አሁን የርዕሴ የራሱ በመንገዴ ቁጥር ሁለት ነው የሚለው። ቁጥር አንድን ከአንድ ዓመት በፊት በፈንድቃ አርት ጋለሪ አቅርቤ ነበረ። ይሄ ቁጥር ሁለት ነው፣ ከዛኛው የቀጠለ ነው ርዕሱም የቀጠለ ነው እና በህይወት መንገድ ውስጥ ያገኘዋቸውን ልምዶች፣ የታዘብኳቸውን፣ ያደነቅኳቸውን፣ የወደድኳቸውን ከታሪኩም ከተፈጥሮም ያየሁትን ሁሉ በመንገዴ ቁጥር ሁለት በማለት ርዕስ ሰጥቼው ነው ይህንን ያዘጋጀሁት። በተማሪነት ጊዜ እኔ ገራዥ ብዙ ሰርቻለሁ። ገራዥ መስራቴ ደግሞ የጠቀሜ ምንድን ነው አንደኛ እዚህ ስራዎች ውስጥ የምጠቀማቸው የጋራጅ እቃዎች እንደመሆናቸው የመኪና ፓርቶች እንደመሆናቸው መጠን ገራዥ መስራቴ ለዛ ስራ ትልቅ አስተዋጽኦ አድርጎልኛል። እቃዎቹ ቢያንስ ባይሙሮ እዣቸዋለሁ። ያኔ ደግሞ እዛ ገራዥ ውስጥ ያሉ ትንንሽ ነገር ሞክር ነበር በብየዳ ለምሳሌ ሻማ ማብሪያ ምናምን ሊሆን ይችላል። ሰርቼ ትንሽ ለጓደኞች ይሰጥ፣ በጣም ሲያደንቁ፣ ይሄኛው ደሞ ስራልኝ ሲለኝ፣ ትንሽ ደሞ ከዚህኛው አሻሽ እየተሰራለት እንደዚህ የሆነ ይሄ ሆን ብዬ እንደዚህ እንዲሆንልኝ ፈልጌ ሳይሆን ዝም ብሎ እንደ ፕሮሰስ ባገኙ አትርፍ ጊዜ ሲሰራው ሲያድግ ሲያድግ ከዛ በኋላ ደግሞ ነፍስም በደንብ በትክክል ማወቅ ሲጀምር ከጓደኞች ጋር እንዳልኩት ከአርቲስቶቹ ጋር ሲሆን እኔ ደግሞ ፕሮፌሽናል የሆነ የብረት ፈርኒቸሮችንም ስለምሰራ በጎን ለጎን ከዛ ጋር ሲያያዝ ዓይኔም በደንብ ማየት ሲጀምር ምክንያቱም ነገሮችን ስገጣጥማቸው በትክክል የሚፈለገውን ምስለ ቅርጽ አምጥቶልኛለሁ የሚለውን እሱ ሲዳብር ሲዳብር ነው እዚህ የደረሰው ማለት ነው። በመቀጠል ደግሞ ይችን ለማየት እንሞክራለን። ይሄ እንግዲህ በምስሉ ላይ እንደሚታየው አንድ አርበኛ አንድ ምሽግን ሰብረው ሲወጡ የሚያሳይ ስሜት ነው። በድል አድራጊነት ሲወጡ የሚያሳይ ስሜት ነው። ርዕሱም ላይ እንደተመለከተው አንድም ታሪክ ነው፣ አንድም ደግሞ ተፈጥሮ ነው የማመለክተው። ይሄ በታሪክ ላይ ስናየው ጀግና አባቶቻችን እንግዲህ በድል አድራጊነት አሁን ለሰጡን ታላቅነት ይሄኛው እንደ ማስታወሻነት ልናየው እንችላለን። በሌላ መልኩ ደግሞ እዚህ ጋር ለምሳሌ ባግራውንዱ እንደሚያሳየው አሸዋ ነው። ይሄ ሰው ደግሞ እንደዚህ አይነቱ ነገር ሰብሮ ሲወጣ ይታያል። ይሄ በግል ህይወታችን ውስጥ ደግሞ ምናልባት ብዙ ልናልፋቸው ሰብረን ልንወጣቸው የሚገቡ ብዙ ነገሮች ህይወታችን ውስጥ ይኖራሉ። እነዛን በድል አድራጊነት በአሸናፊነት ሰብሮ የመውጣትንም ስሜት ያንጸባርቃል ብዬ አስባለሁ። ሰሩት እዚህ ውስጥ የምናያቸው እንዳሉ የጋራዥ እቃዎች አሉ፣ የብስክሌት እቃዎች አሉ፣ ሌሎች ብረታ ብረቶች አሉ። እነሱን በመገጣጠም ነው ይሄ ምስለ ቅርጽ እንዲመጣ የተደረገው ማለት ነው። ስለዚህ አንድም በወዳደቁ እቃዎች እንሰራለን፣ ሌላ ደግሞ ሽት ሜታሎችንም እየተጠቀምን እናዘጋጃለን ማለት ነው። የፓንተር ምስለ ቅርጽ ነው ይሄኛው። ከሌሎቹ ለየት የሚያደርገው ምንድን ነው? በሙሉ ለሙሉ በሽት ሜታል ነው የተሰራው። የዚህ ትንሽ ረጅም ጊዜ የሚወስዳል። እያንዳንዱ እነዚህ የምናያቸው ፎርሞች፣ እያንዳንዱ ተገጣጥመው የተሰሩ ናቸው። ተገጣጥመው ከመሰራታቸውን ባሻገር ስራው እንደዚህ እንዲያምር ከባድ የቀለም ስራ አብሮት አለ ፊኒሽንጉ ልክ እንደ መኪና ነው የሚሰራው ስራው። የብረት ስራው ካለቀ በኋላ የቀለም ስራው በጣም አድካሚ ነው፣ በጣም ረጅም ጊዜ ነው የሚወስደው። ስራውም እንደምታዩት በጣም የተዋበ ነው። መጨረሻው እንደዚህ የሚያምር ሆኖ ወጥቷል። ኤግዚቢሽኖች ላይ ብዙ የተፈጥሮ ለማመልከት እሞክራለሁ። እንስሳቶችን በተለያየ ቴክኒክ በተለያየ አቀራረብ እሰራለሁ። ይህንንም አንደኛው ከመረጥኩት ምስለ ቅርጽ ነው፣ የፓንተር ነው። እንቅስቃሴው በጣም የሚያምር ነው የተለየ ቴክኒክም ነው የተጠቀምኩት ኤግዚቢሽኔ ላይ በተቻለ መጠን አዳዲስ ቴክኒኮችን አዳዲስ እኔም እየተማርኩ ስለሆነ በየቀኑ እየተማርኩ ነው እና ከዚህ ስራ አዳዲስ ነገሮችን ለመሞከር እጥር አለው እና ይሄኛውም አሁን በቅርብ ጊዜ ውስጥ እየሰሯቸው ካሉት ስራዎች ውስጥ አንደኛው ቴክኒክ ነው ማለት ነው። ስንጀምር ምናልባት በአንዴ ሁለትም ሶስትም ልሰራ እችላለሁ፣ ልጀምር እችላለሁ ምክንያቱም አንዱ ሲሰራ ሁልጊዜ ተጀመረ ማለት አለቀ ማለት አለ። ማቴሪያል ሊያጥርሽ ይችላል፣ ሀሳቡ እንደፈለግሽው ጭር ጭርስ ይችላል። ስለዚህ እንደዛ ሲሆን ተወት አድጎ ደግሞ ሌላ ስራ ይኖራል። ሌላ ስራ እየሰራው ደግሞ ቁጭ ብዬ ደግሞ ትንሽ አዋለው ሳይው ደግሞ ክሊር ይሆንልኛል። የሆነ ነገር የጎደለው ወይ አላስፈላጊ ነገር ገብቶበት ሊሆን ይችላል። እሱ እሱ በሂደት ውስጥ ነው እንጂ ለምሳሌ ዛሬ በቃችን ዛሬ ገብቼ ጨርሼ ወጥቼ ይሄ ልክ አሁን የሆነ ነገር ለምሳሌ በስኬች ምናምን ፎርሙላ የተሰጠው ስራ እንደዛ አይነት አይደለም። ይሄ እንደ አርት ስለሆነ እኔ አይምሮ ውስጥ ነው ያለው እንዴት ማለቅ እንዳለበት የሚገባኝ ማለት ነው። ስለዚህ ያንን ውስጤ በቃ በቅቶታል በቃ አሁን ልክ ነው እስኪል ድረስ በቃ አላለቀም ማለት ነው። ስለዚህ ካላለቀ አመትም ሊፈጅ ይችላል። እንደ አጋጣሚ ደግሞ በአንድ ቀንም ሊያልቅ ይችላል። ሁኔታው ነው የሚወስነው ማለት ነው። ስለዚህ ፕሮሰሱ ቀኑ ነው በቃ እንደዚህ ነው ተብሎ መገመት አይቻልም። ንስር ስሰራ ለንስር ገላ ምንድን ነው መጠቀም የምችለው? ሽት ሜታል ነው? እስክራፑን ነው የምጠቀመው? ማንኪያ ነው መጠቀመው? የትኛው ነው? ይህንን መለየት ይኖርብኛል። ምክንያቱም ንስር ለምሳሌ ላባ ነው ያለው። ላባ ስለሆነ ሌላ ጠጣር ነገር ከመጠቀም ይልቅ ስራውን የበለጠ ሊያወጣልኝ የሚችለው ማንኪያ ነው። ማንኪያዎችን በመደራረብ የምሰራው ነገር የሚፈልገው ቁስ ይኖራል። ያንን ራሱ ትክክለኛውን ይፈልግልኛል ብዬ የምጠቀመው ቁስ የበለጠ ስራዬን እንዲጎላ ያደርገዋል ማለት ነው። ሀሳብ ነው የሚመጣው። ሁልጊዜ ሀሳብ ለምሳሌ ሲመጣ እስኬች ማድረግ ነው። መቼ እንደምሰራው አላውቅም። እኔ ለምሳሌ ዝም ብዬ ሀሳቦቹን ይዤ ይዤ አስቀምጣቸዋለሁ። ልክ የሆነ እንደዚህ አይነት ወይ ለግሌ መስራት ስፈልግ ወይ በትእዛዝ ስፈልግ ወይ እንደዚህ ኤግዚቢሽኖች ማዘጋጀት ስፈልግ ምንድን ነው መጠቀም ምፈልግ ነው፣ ለዚህ ኤግዚቢሽን ለምሰጠው ርዕስ ውስጥ ምንድን ነው ግብአት የሚሆነኝ የሚለውን እመርጣለሁ፣ የምሰራቸውን እመርጣለሁ። ከዛ በኋላ በተለያየ ቴክኒክ እሰራለሁ። አድካሚም ነው፣ አዝናኝም ነው። ይሄ ምንድን ነው በቃ በመውደድ የሚሰራ ነው። አሁን ዝም ብሎ እንደ በቃ እንደ እንትን እንዴት ልበልሽ፣ ድርቅ ብለሽ ለምሳሌ በመስራት የሚመጣ አለ። የሆነ ፎርም ነው የሆነ የሚፈለግ ነገር አለ፣ የሆነ እንቅስቃሴ አለ። እሱ መምጣት አለበት። ለምሳሌ ካልመጣ መተው ነው በቃ ያለው አማራጭ። ትተሽ ሌላ ደግሞ ትሞክሪያለሽ። ከዛ በኋላ ደግሞ ያኛው ሲለቅሽ ወይ ሁለት ቀን ሶስት ቀን ታየውና ደግሞ ነገሩ ችግሩ ወይም ክሊር ሲሆንልሽ ደግሞ ተመልሰች ትመጫለች ስለዚህ እያባበልሽም እንደገና ደግሞ በደንብ እይታ ይፈልጋል ሌላው ደግሞ ካቀረብኩት ኤግዚቢሽን ውስጥ ካቀረብኩት ምስለ ቅርጽ ደግሞ አንዱ ይሄ ነው። ይሄም ደግሞ አንዲት የሚኒባስ የውይይት ታክሲ ምስል ትታያለች። ይሄ እንግዲህ አሁን ከተማችን ውስጥ ምናልባት የእድሜ ዘመናቸውን እየጨረሱ እየጠፉ ወይንም እንደ ቅርስነት የምናያቸው ምናልባት የኔ ታናናሾች የማያውቋቸው መኪናዎች ናቸው። እኔ ምናልባት ብዙ በዚህ ሄጃለሁ ከብዙ ሰዎች ጋር ታውቄበታለሁ። አሁን ግን እንደ ብርቅ የሚታዩ ምናልባትም በጣም ይሄኛው ጀኔሬሽን ብዙ ማያውቃቸው የመኪና እንትኖች ናቸው እና እንደ ማስታወሻነትም እንደ ታሪክ ሊቀመጡ፣ እንደ ታሪክ ሊታወሱ ይችላሉ ብዬ ስላሰብኩን ከነጭነቷ እችን ለማዘጋጀት ሞክሬ ያለሁ እውነቱን ለመናገር እኛ ሀገር በዚህ ስራ ውስጥ የተሰማሩት በቁጥር ነው፣ ምናልባት በጣት የሚቆጠር ሰዎች ናቸው ሊኖሩ የሚችሉት ያሉትም። ነገር ግን እንደ ትንሽነቱ ደግሞ ተቀባይነቱን በጣም አመርቂ ነው። ሁላችንም በተሰማራንበት በጣም ጥራቱን የጠበቀ ስራ ነው ይዘን እየቀረብን ያለ ነው እና እንደ ማንኛውም ስራ ልፋት ቢኖረውም ውጤቱ ደግሞ እንደሚታየው በጣም አመርቂና ቆንጆ ነው። የተሰራችው በቡሎኖች በመገጣጠም የተሰራው ስራው። መጀመሪያ ለመጀመር በጭቃ ይሰራል፣ ሞልዱ ይሰራል። በጀሶ ከወጣ በኋላ መልሶ ነው ካስት የሚደረገው ማለት ነው። እያንዳንዳቸው ፍሬዎቹ ተበያይደው ነው የተሰሩት። ይሄኛው የተጠቀምኩትኝ የገራዥ እቃ ነው። ከመኪና ከኢንጂን ፓርት ውስጥ የሚወጣ ነው። ሁለቱም በመቀላቀል ነው ይህንን ምስለ ቅርጽ የሰራ ነው። ይሄ እንግዲህ አንድ የሴት ቅርጽ ስራ ነው። ከርዕሱ እንደገለጽ ነው፣ አብዛኛው ፓርቱ የሚያጠነጥነው በታሪክ ላይ እና በተፈጥሮ ላይ ነው። አብዛኛዎቹ የእንስሳትና በታሪክ ላይ ነው። እኔ ደግሞ አብዛኛዎቹ ስራዎቼ በጥቁርነት ላይ፣ በጥቁርነት በማንነት ላይ፣ በመኩራት በማንነት ላይ፣ በጥቁርነት ላይ ልክ ይሄ የመጣው ምንድን ነው፣ ልክ አብዛኛዎቹ ስራዎቼ ላይ የአርበኞች ስራ የፈረስ ምናምን ብዙ ጊዜ አለ። ያ ምንድን ነው፣ በራስ መኩራትን ባገኘ ነው፣ በአባቶቻችን የመኩራትን ማንነትን ጥቁርነትን አፍሪካዊነትን የማጉላት ነው። እና አብዛኞቹ ስራዎች ላይ እንደዚህ አይነት ምስሎች ይታያሉ። ይችም ያንን የምታመለክትልኝ ስራ ናት ማለት ነው። እንደም ኤነርጂ የሚሆነው የሰው ተቀባይነት ነው። ስራዎቹም በጣም ነው የሚወዷቸው፣ በጣም አስደናቂ ነው። እሱ ደግሞ ትልቅ ኤነርጂ ነው፣ ምክንያቱም ለሚቀጥለው ለመስራት በቃ የሰራውት ነገር ለካ ትክክል ነው የሚወደድ በቃ የበለጠ መስራት አለብኝ ለማለት ያው ሰው ፊት ነው ሁልጊዜ ይዘ ነው የምንቀርበው። ያ ተቀባይነት ደግሞ ለነገ ደግሞ ትልቅ ኤነርጂ ነው እና እሱ በጣም አሜዚንግ ነው፣ በቃ በጣም ጥሩ ነው። ጀማሪ ነኝ በዚህ ስራ ላይ ገና። እየተጀመረ አገራችን ውስጥም እንዲሁ ብዙ በዚህ ስራ ላይ እየተሰራ የለም፣ በተለይ እንደዚህ በስክራፖቹም እዚህ አጠቃላይ በቅርጽ ስራዎችም ማለት ነው። ስለዚህ አደባባዮች ደግሞ ብዙ አደባባዮች አሉ፣ ብዙ ስፔሶች አሉ፣ አውትዶር ላይፍ ሳይዝ የሆኑ ስራዎች መስራት እንችላለን እና በየአደባባዮቻችን ላይ ትልልቅ ስራዎች ይኖሩኛል ብዬ ተስፋ አደርጋለሁ። አሁንም የጀማመርኳቸው ላይፍ ሳይዝ ትልልቅ ስራዎች አሉኝ። በመንገዴ ላይ ቁጥር ሁለት የስነ ቅርጽ ጥበብ አውደ ርዕይ እስከ ሚያዝያ ሰባት ክፍት ነው። ጊዜውና ሁኔታው የተመቻቸላችሁ የጥበብ ወዳጆች ቦሌ ጃፓን አካባቢ በሚገኘው እንጦጦ ጋላሪ በነጻ መታደም ትችላላችሁ።